ናን የሚባሉት አእሩግ ወራዙት ካህናት አንስትና መነኮሳት ናቸው። የአእሩግ ወይንም የሽማግሌዎች የአረጋውያን ጾራቸው ወይንም ፈተናቸው ፍቅረ ነዋይን ወደ ቤተ ሳይዳ ወደ ጥምቀት መጥተው በጥምቀት ተጠምቀው በጥምቀት ባገኙት ኃይል ፍቅረ ነዋይን ድል ይነሱበታልና ማን ይጦረናል ማን ይረዳናል እያሉ ገንዘብን ይሰበስባሉ፣ ለገንዘብ ይሳሳሉና ፍቅረ ነዋይ አረጋውያን አባቶቻችንን ይጠናወታቸዋል። በጥምቀት ባገኙት ኃይል ይህንን ጾር ድል ይነሱታል፣ ድል ያድርጉታል ለማለት ነው። ሁለተኛው ወራዙት ነው። ወራዙት ስንል ጎለማሶች ማለት ነው፣ ወይንም ጎረምሶች ወይንም ወጣቶች ማለት ነው። የነዚህ ጾራቸውና የነዚህ ፈተናቸው ዝሙት ነው። እነዚህ ሲጠመቁ በጥምቀት ባገኙት ኃይል መንፈሰ ዝሙትን ድል ያደርጋሉ። ከሐፀ ዝሙት ይርቃሉ። ሐፀ ዝሙት አይነርፋቸውም። ሶስተኛ፣ አንስት ነው። አንስት ማለት ሴቶች ማለት ነው። እንስት ይላል አንዷ፣ ለብዙ ደግሞ አንስት ይላል። አንስት የሴቶች ጦራቸው ወይም ፈተናቸው ትውዝፍት ነው፣ መጋጋጥ፣ የምንዝርና ጌጥ የምንዝርና ጌጥ ነው። እነዚህ ሲጠመቁ በጥምቀት ባገኙት ኃይል ድል ይነሱታልና፣ አራተኛው የካህናት ጦራቸውን የካህናት ፈተናቸው ካህናቱን የሚፈታተናቸው ምንድን ነው ካልን መንፈሰ ትዕቢት ነው። አይምሯችን ረቂቅ ማይረጋችን ምጡቅ እያሉ ይታበያሉ። እነዚህ በጥምቀት ባገኙት ኃይል ድል ይነሱታልና፣ አምስተኛ የመነኮሳት ጦራቸው የመነኮሳት ጾራቸው ምንድነው? ሰንል ስስት ነው። በሹት ጊዜ በፈለጉት ጊዜ ስለማያገኙት በጥምቀት ባገኙት ኃይል እኒህም ድል ያደርጉታልና፣ አምስቱ ጾታ ምእመናን የአምስቱ ደረጃ የአምስቱ እርከን ምሳሌ ሆኖ ይጠቀሳል ወይንም ይገለጣል። ውሃሎ ህየ አሃዱ ብእሲ ዘ ሰላሳ ወሰመንቱ ክረምቱም ዘደወየ ከታመመ ሰላሳ ስምንት ዘመን ወይንም ዓመት የሆነው ድውይ ወይም ህመምተኛ ወይም መጻጉ በዚያ ነበረ ይል ቤት፣ በፀበል ቤት ነበረ፣ በቤተ ሳይዳ ነበረ። ሰላሳ ስምንት ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ ተይዞ ድነትን ፈውስን ሲጠባበቅ በቤተ ሳይዳ የኖረ ሰላሳ ስምንት ዓመት ሙሉ የኖረ መጻጉ የሚባል ሰው ነበረ። ወቂያሁ